በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች፣ የመላእክት የሰማዕታት የደናግል የመነኮሳት ወዳጆች በወደደንና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስም ሰላም በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ዱር እግዚአብሔር እድሜያችን ላይ እድሜ ጨምሮ ይችን እለትና ይችን ሰዓት ባርኮ ቀድሶ በሰላም በጤና ላደረሰ ላደረሳችሁ ክብርና ምስጋና አምልኮትና ውዳሴ ከእናቱ ከቅድስት ድንግል ማርያም ጋር ይድረሰው። ሰኔ 21 ቀን እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሰን አደረሳችሁ። ይህች ቀን የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች ንግሥተ ሰማይ ወምድር የሆነችው የእናታችን የእመቤታችን ቅድስት ድንግል ማርያም በዓል መታሰቢያና በዓለም ላይ ሁሉ የቤተ ክርስቲያን መታነጽ የሚታሰብበት የሚዘከርበት፣ የሚታወስበት ታላቅ በዓል ነውና እንኳን በሰላም አደረሰን አደረሳችሁ። ህንጸተ ቤተ ክርስቲያን፣ የቤተ ክርስቲያን መታነጽ ከመቤታችን ከሰላሳ ሶስቱ በዓላት አንዱ ሆኖ ይከበራል። ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያዋን ቤተ ክርስቲያን ሰኔ ሃያ ቀን በፊልጵስዩስ ሀገር በአናጺው በራሱ በባለቤቱ በመድኃኔ ዓለም ክርስቶስ የታነጸችበት ዕለት ነው። ቤተ ክርስቲያኗም በእናቱ በእመቤታችን በቅድስት ድንግል ማርያም ስም የተሰየመችበት ነው። እናታችን እመቤታችን ቅድስት ድንግል ማርያም ካረገች ከአራት ዓመት በኋላ ጳውሎስና በርናባስ በፊልጵውስ ገብተው አስተምረው ሕዝቡን አሳምነው አሕዛብ የሆነውን እምነት ያለው እንዲኖረው አድርገው እምነት እንዲኖራቸው አድርገው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር አስቀይረው ሕዝቡን አሕዛብ የነበሩትን ሕዝብ አድርገው ያላመኑትን አሳምነው ያልተጠመቁትን አስጠምቀው የለመድነውን ከልክ ወደ ነበሩበት አሳምነው ከጠመቁ በኋላ ወደ ነበሩበት እንዳይመለሱ፣ ወደ አምልኮተ ጣዖት እንዳይመለሱ እንዳይሄዱ ከለከሏቸው። ህዝቡም እንግዲህ ወደ ቤተ ጣዖት እንዳንሄድ ከከለከላችሁን የለመድነውን ከከለከላችሁን መካነ ጸሎት ስሩልን አሏቸው። ሐዋርያትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ መካነ ጸሎት እንዴት እንደሚሠራ ህዝብና እግዚአብሔር የሚገናኙበት ቦታ በምን አይነት መልኩ እንደሚሠራ አላሳያቸውምና እግዚአብሔርን መጠየቅ ግድ ሆነባቸውና ቅዱስ ጳውሎስና ቅዱስ በርናባስ ለቅዱስ ጴጥሮስና ለዮሐንስ መልእክት ላኩባቸው። ቅዱስ ጴጥሮስና ዮሐንስም ያለ ጌታችን ፈቃድ ያለ መድኃን ያለም ፈቃድ አንዳችንን ልናደርግ አይገባም። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አርጉ ብሎ መንገዱን እንዲያሳየ ሱባይን ንግባ እናንተም ጹሙ፣ እኛም ምንጹም ብለው ተስማምተው ሱባይ ገቡ። ሁሉን ሱባይ ይዘው በጸሎት ተጉ። ጸሎት ሱባያቸውን ከጨረሱ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሞት ያረፉትን አስነስቶ በሕይወት ያሉትን በደቀ መዛሙርቱን በደመና ጠቅሶ በፊልፒኑስ አገር ሰበሰባቸው። ጌታችን በኪሩቤል ጀርባ ሆኖ እልፍ ኃላፍት መላእክትን አስከትሎ እመቤታችንን በቀኙ አድርጎ ወረደ። ቅዱስ ዮሐንስም ጌታ ለምን ሰበሰብከን ብሎ ጠየቀው። ጌታችንም በእናቴ ስም ከአጽናፍ ዓለም እስከ አጽናፍ ዓለም አብያተ ክርስቲያናትን እንድታንጹ ፈቃዴ ነውና ህንፃ ቤተ ክርስቲያን ላስተምራችሁ፣ ስርዓት ላሳያችሁ፣ ስርዓቱን ላስተምራችሁ ነው ብሎ መለሰለት። ይህንንም ብሎ ወደ ምስራቅ ወሰዳቸው። በዚያም ተራርቀው የነበሩትን ሶስት ድንጋዮች ነበሩና እነዚያን ድንጋዮች በታምራት አመጣቸው። ጌታችንም ሶስቱን ድንጋዮች በታምራት አቀራርቦ አንስቶ ጐትቷቸው ድንጋዮቹም እንደ ሰም ተለጥጠው እንደ ግርግዳ ሆኑ። ቁመቱን ወርዱን፣ መጥኑ ለሐዋርያት ሰጣቸው። እነርሱም እሳት እንዳየው ሰም ከጃቸው እየለመለው እየተሳቡ ቁመቱን 24 ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። ዳግመኛም የብርሃን ምሰሶ ወረደ። በሰማያዊቷ ኢየሩሳሌም አምሳያ አድርጉ ያድርጉ አነጻት። ሁለንተናውም ይህች ቅድስት ቤተ ክርስቲያን የመጀመሪያዋ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያነጻት ቅዱሳን ሐዋርያትን ይዞ የሰራት ይቺ ቤተ ክርስቲያን ተጠናቀቀች። ከዚህ በኋላ ጌታችን ለሐዋርያቱ እንዲህ እንግዲህ እናንተ እንዲህ አድርጋችሁ ስሩ ብሎ ባርኮ ቀድሶ አስተማራቸው። እነዚህ ሶስቱ ድንጋዮች ምንድነው ምሳሌያቸው ካልን? ሶስቱ ድንጋዮች የስላሴን ሶስትነት ወደ አንድ እንደ አንድ ህንፃ ሆነው መታነጻቸው የሥላሴውን አንድነት ያስረዳል። በአጠቃላይ የቤተ ክርስቲያን መታነጽ ለእኛ ለክርስቲያኖች እጅግ ታላቅ በዓል እና ደስታ ነው። ስለዚህች ቤተ ክርስቲያን አባቶች፣ እናቶች፣ ቅዱሳን በሙሉ ደማቸውን አፍሰውላታል። አንገታቸውን ለሰይፍ ሰጠውላታል። አጥንታቸውን ከስክሰውላታል። እነ ቅዱስ ጊዮርጊስ በመንኮራኩር ተፈጭተው እንዳዘርት ተበትነውላታል። ቆዳቸውን ተገፏል፣ በድንጋይ ተወግረዋል፣ በእሳት ተቃጥለዋል። እነ ቅዱስ ጴጥሮስ ተዘቅዝቀው ተሰቅለውላታል። እነ ዳንኤል ለአናብስት ተጥለዋል፣ ለአውሬ ተበልተዋል። ቤተ ክርስቲያን ግድግዳዋ ውሃ፣ መሰረቷ ደም ሆና የተመሰረተች ናት። ይቺ ቅድስ ቤተ ክርስቲያን የማትታደስ ነገር ግን ከኀጢአት፣ ከበደል፣ ከክፉ ነገር እኛን የምታድስ ርእተታ አምሳል ኢየሩሳሌም ይቺ ናት። ይቺ ቤተ ክርስቲያን የክርስቶስ አካሉና ሙላቱ እንደሆነች በኤፌሶን ምዕራፍ 1 ቁጥር 13 ቆላስስ ምዕራፍ 1 ቁጥር 18 ላይ በዝርዝር ተቀምጠዋል። የዚች ቤተ ክርስቲያን ስርዓት መጣስን ትምህርቷን መቆነጻጸር የክርስቶስን አካል ማድማት እንደሆነ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በማግስቱ ሰኔ 21 ቀን ጌታችን ድንግል እናቱን ድንግል ማርያምን ይዞ ቅዱሳን መላእክትን አስከትሎ እንደገና ወርዶ እመቤታችንን መንበር ጴጥሮስን ተራዳይ ካህን እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ ለሐዋርያቱ በዚች በአዲሲቷ ቤተ ክርስቲያን በመጀመሪዋ ቤተ ክርስቲያን ሲባረካት እንደዚህ ኑሩ ሲለን ስራት ስራት ለሐዋርያት ሲያስተምረን ሐዋርያት ደሞ እኛን እንዲያስተምሩ ቀድሶ ባርኮ ለኛ ለመስጠት ሲል ቅዱሳን ሐዋርያትን ቀድሶ ራሱ ቀድሶ ቤታችን መንበር አድርጎ ቅዱሳን ሐዋርያትን አቁርቦ ፍጹም ደስታ ያደረገበት ቀን ነው። ዳግመኛም ጴጥሮስን እጁን ጭኖ ፓትርያርክ አድርጎ ሹሞታል። በዚህም ጊዜ ሰማያውያን መላእክት ምድራውያን ሐዋርያት አንድ ሆኖ አመስግኗል። ከዚህ በኋላ ሐዋርያት ከጌታችን እንዳዩት በዓለም ዙሮ ቤተ ክርስቲያን አንጽዋል። ቤተክርስቲያንን ቤተ ክርስቲያንን ሰርተዋል። ከዚህ በፊት የነበረው የነ ሰለሞን ቤተ መቅደስ የአይሁድ ምኩራብ የአይሁድ ስርዓተ አምልኮት መፈጸም ያንጂ የአዲስ ኪዳን ሥጋው ደሙ የሚፈተትባት የቁርባን ስርዓት የሚፈተት የሚደረግበት ጥምቀት የጥምቀት ስርዓት የሚፈጸምበት አልነበረም። ስርዓተ ቁርባን የመፈጸም የጀመረባት የጥምቀት ስርዓት የተፈጸምባት ይቺ አማናዊት ቅድስት ቤተ ክርስቲያን ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእጁ ያነጻት እመቤታችንን መንበር አርጎ ቅዱሳን ሐዋርያትን ተራዳዊ ካህን አድርጎ እንደ ቅዱስ እስጢፋኖስን ሰራዒ ዲያቆን አድርጎ ራሱ ቀድሶ የሰራት ቅድስት ቤተ ክርስቲያን ላይ ነው የሚፈጸሙ። ስለዚህ ሐዋርያት ከዚያ በፊት ይቺ ቤተ ክርስቲያን ከመሰራቷ በፊት የት ነው ይህንን ስርዓት ሲፈጽሙ የነበሩት ብለን እንል ከሆነ ይቺ ቤተ ክርስቲያን ራሱ ጌታችን መዳንታችን ኢየሱስ ክርስቶስ እንደዚህ ስሩ ብሎ አንጾ ከመስጠቱ በፊት ደጋግ እናቶች፣ አባቶች እንደ ቅዱስ ማርቆስ ለሐዋርያት በሰጡ አማኞች ቤት ይህንን ስርዓት ያከናውኑት እንደነበረ ይነገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያዋንም ስጋውን ደሙን ፈትቶ የሰጠበት ቤት የአንድ ግለሰብ የአማን ቤት ላይ ነው። ስለዚህ ቅዱሳን ሐዋርያትም ይህንን ስርዓት የጥምቀት ስርዓት ሲፈጽሙ የነበሩት ያቆርቡ የነበሩት እንደ ቅዱስ ማርቆስ እናት ቤታቸውን ለአገልግሎት በሰጡ እናት አባቶች ላይ እንደሆነ መጻሕፍት ይናገራሉ። ስለዚህ ሰኔ 20 ቀን ህንጸተ ቤተክርስቲያን የቤተክርስቲያን መታነጽ የተደረገበት ታላቅ በዓል ይህንን ቤተክርስቲያን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኔ ሀያ ቀን ሰርቶ በሰኔ ሀያ አንድ ቀን ደግሞ ቅዱሶ ያቆረበበት ቀን ነው። ቤተ ክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣች ሩቅ ብስ የመሰረታት ሳትሆን ራሱ ጌታችን አምላካችን በገዛ ደሙ የመሰረታት እንደሆነች ባህሪያት ስራ ምራፍ 20 ቁጥር 18 ላይ ይናገራል። ስለዚህ በለታር መስቀል ላይ ከጌታችን የፈሰሰው ቅዱስ ደም ቅዱሳን መላእክት በብርሃን ጽዋ ቀድተው ባለም ሁሉ ረጅተው ቅዱስ ቁራኤል ይዞ ይህንን ደም ረጅቶ እቺ የወደቀባት ጌታችን ወርቀ ደም በነጠበባት ቦታ ሁሉ ዛሬም ድረስ ቤተ ክርስቲያን ይሰራባታል። ዳግመኛም በዚች ዕለት በቄሳሪያው በቅዱስ በአሲዶስ ዘመን የእመቤታችን ቤተ ክርስቲያን ከተሰራ በኋላ የእመቤታችን ቤተ ክርስቲያን ሰርተው ካጠናቀቁ በኋላ በውስጧ የሚኖረውን የእመቤታችን ስዕል ሊያሰራ መሳያ ሰሌዳ ፈልጎ ያጣል። ሰዎችም በአንድ ባለጸጋ ቤት ጥሩ ሰሌዳ እንዳለ ነገሩትና ሄዱ። ባለጸጋውን ሰሌዳው እባክ ስጠኝ፣ የእመቤታችንን ስል ላስልበት ብሎ ይጠይቀዋል ቅዱስ ባስልዮስ። ባለጸጋው ግን ፈቃደኛ አልነበረም። ሰይጣን እጁ ላሰረው የልጆች ነው አልሰጥም አለው። በትቢትም ሆኖ የታነጸች ቤተ ክርስቲያን ላይ ስድብ ተናገረ። ወዲያውም ወድቆ ክፉ አሟሟት ሞተና ከሞተም በኋላ ፈርተው ልጆቹ ሰሌዳውን አምጥተው ለቅዱስ ባስልዮስ ሰጡ። እርሱም ይህንን ሰሌዳ የእመቤታችን ስዕል አሳምሮ ይስልበት ዘንድ ለሳሊ ወስዶ ሰጠ። በዛን ጊዜ የእመቤታችን ቅድስት ድንግል ማርያም በራይ ለቅዱስ ባስልዮስ ተገለጠችለትና ከአመፀኛ ሰው የተገኘ ነውና ባለቤቱ ፈቃደኛ ያልሆነ ነውና በማለት በዚያ ሰው ሰሌዳ ላይ ስሏ እንዳይሳል ከለከለችው። እመቤታችን ቅድስት ድንግል ማርያም ስል የተሳለ የእመቤታችን ስሏ የተሳለበትን ሰሌዳም የት እንደሚገኝ ነገረችውና ባስሌዎስ ሄዶ በታላቅ ክብር አምጥቶ በቤተ ክርስቲያኗ ላይ ሰቅሎ አስቀመጠው። የቤታችን ስል ያቺ ስል ከስሏ ከስሏም ስር ድውያንን ሁሉ የሚፈውሱባት ይህ ዘይት ቅባት ይፈስ ጀመረ። በዚህም ብዙዎች ድንቅ የሆነ ፈውስ አግኝተውባታል። የከበረች ስሯ ከተቀመጠባት ምሰሶ ስር ጸበል ፈለቀ። በዚህም ብዙዎች ተፈውሰዋል።

ከልጇ ጋር ታማልደን ፈቃዱ ይሆንልን። አነሳስቶ ላስጀመረን አስጀምሩም ላስፈጸመ ለሉ እግዚአብሔር ክብርና ምስጋና ለእሱ ይሁን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀቡ ክቡር አሜን። ይቆየን ከመቤታችን ባለ ረድኤት በረከትን ያሳተፈ ዘን ቅዱስ ፈቃዱ ይሆንልን። አሜን ይቆየን።